ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ በጥያቄያችሁ መሰረት እንዴት ነው የአምስትና የስድስት የሰባትና የስምንት እንዴት ነው ማጥናት ያለብን የሚለውን ጠይቃችኝ ነበረ። ስለዚህ እሱን ቪዲዮ ነው ዛሬ ይዤላችሁ የመጣሁት እንደ ተለመደው እንግዲህ ይህ ቪዲዮ በጣም ለብዙዎች ጠቃሚ ስለሆነ YouTube እንዲያዳርሰው ቪዲዮን ላይክ ማድረግ እንዲሁም ጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር ማድረግ አዲስ የሆናችሁ ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረግና እንደዚህ አይነት ቪዲዮዎች እንድደርሳችሁ ደግሞ የደውል ምልክቷን ምጫ እንዳስረሱ። እሺ እንግዲህ እስከ ዛሬ ስታጠኑም የነበራችሁ ልትኖሩ ትችላላችሁ፣ ወይም ደግሞ ገና አንድ አዲስ ልትጀምሩ ያሰባችሁም ልትኖሩ ትችላላችሁ። ስለዚህ ጊዜውም እየሄደ ስለሆነ ኦልሞስት ሰኔ ላይ ነው የሚሆነው ፈተናው። ስለዚህ አንድ ወር ነው በቃ አለ ቢባል አንድ ወር ብቻ ነው፣ እንዴት ነው በአንድ ወር ውስጥ መዘጋጀት የምንችለው የሚለውን ትንሽ ነገር አብረን እናያለን ማለት ነው። መጀመሪያ የሳምንቱን ቀናት ለትምህርት አይነቱን እናከፋፍለዋለን። ምሳሌ አሁን ሰኞ አካባቢ ሳይንስ ከሆነ እያጠናን ያለነው ምን እናደርጋለን? የአምስትና የስድስትን ማለት ነው አካባቢ ሳይንስ የምናጣ ነው። ሰኞ ሰኞ ሰዓትን እንከፍልና፣ ለምሳሌ አሁን ከትምህርት ቤት ከተመለሳችሁ በኋላ ያላችሁ አጠቃላይ ሰዓት ስምንት ሰዓት ቢሆን ያላችሁ ወይም ደግሞ ስድስት ሰዓት ቢሆን ማታውንም ጨምሮ ማለት ነው ሶስቱን ሰዓት ለአምስት ካደረጋችሁ፣ ሶስቱን ሰዓት ደግሞ ለስድስተኛ ክፍል ታረጉታላችሁ ማለት ነው። ከዛ በእያንዳንዱ የምታጠኗቸው ቶፒኮች አሉ አይደል፣ ምዕራፉ ላይ ያሉት እነርሱን ካጠናችሁ በኋላ ሞዴል ላይ ያሉትን ጥያቄዎች፣ በዛ ዙሪያ የመጡ ጥያቄዎችን ትሰራላችሁ ማለት ነው። ለዚህ አጋዥ መጽሐፍትን መጠቀም ትችላላችሁ። ብዙ ጊዜ ኤክስትሪም ለዛ ይሰራል፣ ወይም ደግሞ ሞዴል ፈተናዎችን እራሱ እያያችሁ ምን ማድረግ ትችላላችሁ? ጥያቄውን በዛ ምዕራፍ ላይ ያለውን ካጠናችሁ በኋላ ጥያቄዎችን በዛ ምዕራፍ ዙሪያ የሚያጠነጥኑ ጥያቄዎችን ሞዴልም ሊሆን ይችላል፣ ወይም ሌሎች የፈተና ጥያቄዎችም ሊሆኑ ይችላሉ መስራት ማለት ነው። ግን ፕሮግራም ስታወጣ ለምሳሌ እኔ እዚህ ጋር የወጣሁት ሰኞ አካባቢ ሳይንስ ከሆነ ማክሰኞ ሂሳብ ነው መሆን ያለበት። ለምንድን ነው የሚሸመደድ አይነት ነገር ካጠናችሁ በኋላ ከዛ በኋላ ደግሞ የሚሰላ መሆን አለበት። እንደዚህ እየተፈራረቀ ነው እንጂ በተከታታይ የሚሸመደዱትን ማጥናት የለባችሁም። ከዛ ረቡዕ ሞራል ካጠናችሁ ሀሙስ እንግሊሽ፣ ከዛ ዓርብ አማርኛ ተጠናላችሁ። ይሄ ለምሳሌ ነው እንጂ እናንተ እንደፈለጋችሁ ታደርጋችሁ፣ በተመቻችሁ ቀን ማድረግ ትችላላችሁ ማለት ነው። ከዛ በኋላ ቅዳሜ እና እሁድ ይቀራል። ሁልጊዜ ቅዳሜ ቅዳሜ ምን ታደርጋላችሁ ማለት ነው? ትምህርቱ ካላለቀ ለቅዳሜ መመደብ ትችላላችሁ። ግን ካለቀ ትምህርቱ ቅዳሜ ፈተናዎችን ትሰራላችሁ። ሞዴል ጥያቄዎችን ወይም የሚኒስትሪ ጥያቄዎችን ትሰራላችሁ። እሁድ ደግሞ ማረፍ ትችላላችሁ ከፈለጋችሁ፣ ወይም ደግሞ ጊዜውም እያለቀ ስለሆነ የማይበቃችሁ ከሆነ አንዱ ትምህርት በጣም ብዙ ቀረኝ የምትሉ ለምትሉት ትምህርት ድጋሚ አንድ ቀን እሁድን ትጨምሩለታላችሁ ማለት ነው። እንግዲህ እንደዚህ ፕሮግራም ስታደርጉ ሙሉ ቀን አጥኑ እያልኳችሁ አይደለም። ምድረው የምታደርጉት ታጠናላችሁ፣ ከዛ ደግሞ ታርፋላችሁ። ብዙ ጊዜ ሰዎች ሲያጠኑ በተከታታይ ለሁለት ሰዓት ወይ ደግሞ ለሶስት ሰዓት ለማጥናት ይሞክራሉ፣ ግን እንደዛ ጭንቅላታችን አይጠቀምም። ስለዚህ የተለያዩ ሳይንቲፊክ የሆኑ ተመርምረው የተገኙ ያጠናን ስልቶች አሉ። ለምሳሌ ከነዛ ውስጥ አንደኛው ሀያ አምስት ደቂቃ ካጠናችሁ በኋላ አምስት ደቂቃ ማረፍ ማለት ነው። እረፍት ትወስዳላችሁ እንደዚህ ያደረጋችሁ ሰዓ ለምሳሌ በተከታታይ ለሁለት ሰዓት ከሆነ ማጠናት የፈለጋችሁ ይህን ሲስተም መጠቀም ትችላላችሁ። 25 ደቂቃ ታነባላችሁ ከዛ አምስት ደቂቃ ታርፋላችሁ። ወይም ደግሞ 10 ደቂቃ ታርፋውና 30 ደቂቃ አንብባችሁ 10 ደቂቃ ታርፋላችሁ ማለት ነው። እንደዚህ ያደረጋችሁ መስራት። ከዛ ዲስትራክት የሚያደርጋችሁን ነገር ደግሞ ወይም ደግሞ ስልክ፣ ቲቪ፣ ፒሲ፣ ምናምን ያለበት ቦታ መሆን የለባችሁ በተቻላችሁ አቅም በመጻፍ ደብተር ላይ ምናምን ብታጠኑ የተሻለ ነው። ግን የምታጠኑት እንኳን ፒሲ ላይ ወይ ሌላ ነገር ላይ ከሆነ ምን ማድረግ አለባችሁ? የተለያዩ ኮኔክሽኖችን ዋይፋይ ምናምን ማጥፋት አለባችሁ። ግን አንዳንዴ ደግሞ ኦንላይን የሆኑ በጣም ከከበዳችሁ ዩቲዩብ ላይ ምናምንም ሰርች እያረጋችሁ ብታጠኑ የተሻለ ነው። ስለዚህ የመጀመሪያው የሳምንቱን ቀናት ለትምህርቱ አይነት መከፋፈል ነው። ካከፋፈላችሁት በኋላ ምን ታረጋላችኋል? ለምሳሌ አካባቢ ሳይንስ ሁለት ምዕራፍ ሁለት ሁለት ምዕራፍን ነው የቀራችሁ ብለን እናስብ። ከዛ ስሩ። ለምሳሌ አንደኛው ምዕራፍ 30 ገጽ፣ ሁለተኛው ምዕራፍ ሌላኛው የቀራችሁ ደግሞ 30 ሰላሳ ገጽ ቢሆን አጠቃላይ የአምስትና የስድስተኛ ክፍል ወይም የሰባትና የስምንተኛ ክፍል መሆን ይችላል 60 ገጽ ቀራችሁ ማለት ነው። ከዛ ይሄንን የቀራችሁን ገጽ ላላችሁ ቀን ብዛት ታካፍሉታላችሁ ማለት ነው። ከዛ በኋላ ስታካፍሉት በአንድ ቀን ውስጥ ምን ያህል መስራት እንዳለባችሁ ታውቃላችሁ ምን ያህል ገጽ ማንበብ እንዳለባችሁ ታውቃላችሁ ማለት ነው። ለምሳሌ አሁን እኔ መቶ ቀን ቢኖረኝ ከዛ ያለኝ የገጽ ብዛት ደግሞ ሀምሳ ገጽ ደግሞ ማጥናት ቢኖርብኝ መቶን ለአምሳ አካፍለዋለሁ ከዛ በኋላ ስንት ይሆናል ማለት ነው ሁለት ይሆናል። ስለዚህ መቶ ቀን ከቀረኝና የቀረኝ ደግሞ ሀምሳ ገጽ ከሆነ በሃን በመቶ ቀኑ በእያንዳንዱ ቀን ሁለት ሁለት ገጽ ማጥናት አለብኝ ማለት ነው። ይሄ ለምሳሌ ነው እናንተ የቀራችሁን ቀን ለቀራችሁ ገጽ ብዛት እያካፈላችሁ ምን ያህል ገጽ በቀን ውስጥ ማጥናት እንዳለባችሁ ማወቅ ትችላላችሁ። ሌላኛው ደግሞ የሞዴል ጥያቄዎችን መስራት ነው። እዚህ ጋር ስትሰሩ ቅዳሜ ያልኳችሁ ላይ ማለት ነው ቅዳሜ ወይ የተመቻቹ ቀን ላይ። ሞዴል እና ለሚኒስትሪ ብላችሁ ትለያላችሁ። የተለያዩ አይነት ትምህርት አይነት ጥያቄዎችን ነው የምትሰሩት። ትንንሽ ስለሆኑ ሰላሳ ወይ አርባ ስለሆኑ ጥያቄዎቹ በአንድ ቀን ብዙ መስራት ትችላላችሁ። ጥያቄውን ስትሰሩ መጀመሪያ ለብቻችሁ ነው የምትሰሩት። ለብቻችሁ ስትሰሩ አለ ለምሳሌ ሀ፣ ለ፣ ሀመሩሃና ምርጫዎች አሉ አይደለ? መልሱ እንኳን ለቢሆን እናንተ ግን የሀንም የሀመሩሃንም የመንም እየተነተናችሁ ነው ብዙ ጊዜ። አሁን እኔ እዚህ ቻናል ላይ የምለቃቸው ሞዴል ጥያቄዎች አሉ አደለ? እንዴት ነው እስከዛሬ ዛሬ ስሰራ የነበረው መልሶ አለ፣ ግን እያንዳንዱን ምርጫ እያብራራው ምክንያቱም ጥያቄ ስትሰሩ የሚጠቅማችሁ ራሱ ጥያቄው ተመልሶ ይመጣል ተብሎ ተገምቶ ሳይሆን አንዳንዴ ይመጣል። ግን ሌሎቹ ምርጫዎች ደግሞ እንደ ጥያቄ ሆነው ይመጣሉ። መልስ ያልነበሩት መልስ እንዲሆኑ ሆኖ ድጋሚ ሊመጡ ስለሚችሉ እያንዳንዱን ምርጫ ማወቅ አለባችሁ ማለት ነው። ከዛ ስትሰሩ የሚጠፋችሁ ነገር ይኖራል፣ አይደለ በጣም የሚያስቸግራችሁ ለምሳሌ ማትስ ላይ እንግሊሽ ላይ በተለይ መጽሐፉ ላይ ላይገኙ ይችላሉ፣ ተሰርተው የሚመጡ ነገር ስለሆነ የሚከብዳችሁ ነገር ከቻላችሁ ለአስተማሪዎቻችሁ ወይ ደሞ ሊሰሩልኛ ብላችሁ ለምታስቧቸው የክላስ ጓደኞቻችሁ ሊሆን ይችላሉ፣ ወይም ደግሞ ከእናንተ ክፍል በላይ የሆኑ አይደለ አሉ አይደለ፣ አንተ ስድስት ከሆናችሁ ሰባተኛ ክፍል ስምንት ዘጠኝ አስር አስራ አንድ አስራ ሁለት ወይም ዩኒቨርሲቲ ሄዱ ተማሪዎች ሊሆን ይችላሉ፣ መጠየቅ ትችላላችሁ። ወይም ደግሞ ይህ ቻናል የኛ ኤልዳ ቲቶር ቻናል ማለት ነው፣ ቴሌግራም ግሩፕ አለን፣ እንዲሁም ደግሞ ቻናል አለ እና እንዲሁም ደግሞ ሰፖርት አካውንት አለ ማለት፣ አንድ ሰው የፈለገውን ጥያቄ በቀጥታ ለኔ ማድረስ ይችላል ማለት ነው። በዛ ሰፖርት አካውንት ሌላ ሰው አያዩም። በቀጥታ በግል መጠየቅ ከፈለገ እሱ አለን። በግሩፕ ደግሞ ሌሎችም ሰዎች ሌሎችም ተማሪዎች እየመለሱለት፣ መጠየቅ ከፈለጋችሁ ደግሞ ግሩፕ ላይ መጠየቅ ትችላላችሁ ማለት ነው። ስለዚህ እሱ አስተማሪዎቻችሁን፣ ጓደኞቻችሁን፣ ሌሎች ታላላቆቻችሁን እንዲሁም እኛን መጠየቅ ትችላላችሁ በኤልዳ ቲቶር አካውንታችን በቴሌግራም ላይ ማለት ነው። ከዛ በኋላ ጥያቄዎቹ ስትሰሩ ደግሞ አሁን ለምሳሌ አካባቢ ሳይንስ፣ ሞራል ምናምን ስትሰሩ ጥያቄውን አይታችሁ ወዲያው ጥያቄውን መልስ ማታውቁት ከሆነ መጽሐፉ ላይ ትሄዳላችሁ በቀጥታ በአንድ ጥያቄ አንድ ርዕስ ልታነቡት ትችላላችሁ። ስለዚህ ከጥያቄው በመነሳት በተለይ የቀራችሁ ጊዜም አጭር በመሆኑ ምክንያት ከጥያቄው በመነሳት ምን ማድረግ ማጥናት እሱ በጣም አዋጭና ብዙ ቶፒኮችን ከቨር ለማድረግ ይረዳቸዋል። ከዛ ደግሞ ሁሉንም ቶፒክ ከእንዳታ ብዙ ጊዜ ጥያቄ የሚመጣባቸው ፓርቶች ላይ እንድታተኩሩም ይረዳቸዋል። ስለዚህ ከጥያቄው በመነሳት መጻፉን ማጥናት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ የሞዴል ሚኒስትሪ ጥያቄዎችን መስራት ሁለተኛው ነው። ሌላኛው ደግሞ በፈተና ኤክስ የሆናችሁበት ላይ ማተኮር። ለምሳሌ አሁን ሂሳብ ትምህርት እስከዛሬ ከፈርስት ሴሚስተር ጀምሮ እስከዛሬ ተፈተናችኋቸው የሚድ ወይ ሞዴል ወይም ደግሞ የፋይናል ፈተናዎች ይኖራሉ አደለ? አምስተኛ ክፍልም ጨምሮ ስድስተኛ ክፍል፣ ለስምንተኛ ክፍሎች ደግሞ ሰባትም ስምንተኛ ክፍልም የተማራል ፈተናዎቻችሁን ትሰበስቡና ከዛ በኋላ ምን ታደርጋላችሁ? ኤክስ የሆናችሁበትን ፓርት ላይ ታውጡታላችሁ ማለት ነው። ያልገባችሁ ፓርት ነው ማለት ኤክስ የሆናችሁ ታለ። ከዛ ምን ላይ ማተኮር እንዳለባችሁ በአብዛኛው ኤክስ የሆናችሁበትን ካያችሁ በኋላ ምን ላይ ማተኮር እንዳለባችሁ ታውቃላችሁ። ስለዚህ እኔ ብዙ ጊዜን ማጥፋት ያለብኝ በቀረችን ጊዜ እዚህኛው ፓርት ላይ ነው ማለት ነው ብላችሁ እንድታተኩሩ ይረዳችኋል። ስለዚህ ፈተናችሁ መኖር አለበት ወይም ደግሞ ከሌለ እንኳን ያሉትን ፈተናዎች ቢያንስ ሰብስባችሁ፣ በአብዛኛው ባይኖሩ እንኳን ያሉትን ፈተናዎች ቢያንስ ሰብስባችሁ ብዙ ጊዜ ኤክስ ትሆኑበት የነበረው ወይ ደግሞ ክላስ ውስጥ ስትማሩ ክላስ ወርክ ምናምን ሲሰጥ የማትሰሩበት ፓርት የነበረው ላይ ታተኩራላችሁ። ሰዎችንም ስትጠይቁ እነዛ ፓርት ላይ እንድታተኩሩ ይረዳችኋል። ብዙ ጊዜ አሁን ተማሪዎች እኔ ምንም አሁን በጣም ብዙ አጭር ጊዜ ስለሆነ የቀረኝ ምን ላይ ማተኮር እንዳለብኝ አላወቅኩም። አንዱ ፓርት አጠናው እና ከዛ ሌላ ፓርት ደግሞ ያንን እኮ ይቀረኛል እያል ተውዛ ግብ ያለው የሚሉ ተማሪዎች አሉ። ግን በአብዛኛው የምትሰሩት እና የሚቀላችሁ ኮንሴፕት ላይ ብዙም ጊዜ ባታጠፉ ጥሩ ነው። እሱ ማጥናት አለባችሁ መከለስ፣ ግን ዲቴል የምታጠኑት ደግሞ የሚከብዳችሁ ፓርት ላይ ስለሆነ በፈተና ኤክስ የሆናችሁበት ፓርት ላይ ማተኮር በጣም ጥሩ ነው ማለት ነው። አራተኛው ለሂሳብና እንግሊሽ ትምህርት ደግሞ አጋዥ መጽሐፍት መጠቀም እንግሊሽ ትምህርት መጻፋችን ላይ ብዙ ጊዜ የሆነ ሊስኒንግ ስፒኪንግ ምናምን ነው አይደለ እንጂ ብዙ ግራመር ፓርቱን ሞርዲቴል አያብራራውም ፈተና ላይ ደግሞ በጣም የሚመጡት ግራመር ፓርት አለው ስፒኪንግ ፓርት አለው ይሄ ዲያሎግ መጨረስ ማለት ነው እንዲሁም ደግሞ ፓሴጅ ነው የሚሆነው ስለዚህ እና ቮካቡላሪዎችን ቮካቡላሪ አለው እንግሊሽ ቮካቡላሪ በአብዛኛው የሚመጡት ከምንድን ነው ከመጻፋችን ላይ ያሉ ቮካቡላሪዎች ነው ግን እነሱን ወስደን ምን እናደረጋለን? ቮካብለሪዎችን ከመጻፋችን ከዩኒቷን እስከ መጨረሻው ከአምስትም ከስድስትም ለስምንተኛ ክፍሎች ከሰባትም እስከ ስምንተኛ ክፍልም ያሉትን ቮካቡላሪዎች እንዳለ እንጽፋቸውና እነርሱን በቀን ውስጥ ብዛታቸውን አይተን ለቀረን ቀን እናካፍለው እና በየቀኑ የሆነ ያክል ማየት ማለት ነው። እስከ ትርጉማቸው ባረፍተ ነገር ውስጥ እስካላቸው አገባብ ድረስ ከፋፍለ ለምሳሌ፣ አሁን የቀረን ቀን ለቮካብለሪው ብዛት እናካፍለው በየቀኑ አሁን ትንሽ ቀን ስለሆነ የቀረን አስር አስር ወይም ደግሞ አምስት አምስት ቮካቡላሪ ሊሆን ይችላል። ቮካቡላሪ ማለት አዳዲስ ቃላቶች፣ የእንግሊዝኛ ቃላቶች ማለት ነው። ስለዚህ እነዚህን ቃላቶች በየቀኑ አምስት አምስት መያዝ ማለት ነው። በየቀኑ አምስት አምስት መያዝ እስከ ፈተናው ድረስ ማለት ነው። ብዙ ጊዜ እንደዚህ አይነት የቃላት አዳዲስ ቃላት ትርጉም ጥያቄዎች የሚመጡት ከመጽሐፋችን ላይ ነው። ሌሎቹ ግን ግራመር ፓርቱን በተለይ አጋዥ መጻሕፍት ብትጠቀሙ ጥሩ ነው። እናንተ ከሌላችሁ ደግሞ የትምህርት ቤታችሁ ላይብራሪ በመግባት እንዲሁም ጓደኞቻችሁ ካላቸው ከነሱ በመዋዝ ብታጠኑ ጥሩ ነው ማለት ነው። ከዚያ ካጠናችሁ በኋላ ወዲያው ጥያቄዎች አሉ አጋዥ መጽሐፍ ላይ እነሱን ትሰራላችሁ። ከዚያ ሞዴል ጥያቄዎችን ሚኒስትሪ ጥያቄዎችን ደግሞ ትሰራላችሁ ማለት ነው። ሂሳብ ደግሞ ለምንድነው አጋዥ መጽሐፍ የሚያስፈልገን? ብዙ ጥያቄዎችን ለመስራት። እነዚህ ትምህርቶች ሁለቱ ብዙ ጥያቄ መስራት ነው የሚጠይቁት፣ እንግሊሽና ማትሳረላ። ስለዚህ ሂሳብ ለምንድን ነው የሚያስፈልገን? ብዙ ጊዜ እንትን ነው ጥያቄዎችን አይሰራም። መጽሐፋችን አለ ይሰራል፣ ግን ጥያቄው አለ መልሶ ላይኖር ይችላል። ስለዚህ አጋዥ መጽሐፍት ደግሞ ጥያቄውን እስከ ማብራሪያው በተለያየ ዳይሬክሽን ስለሚሰራ አጋዥ መጽሐፍት ለማት መጠቀም በጣም ጥሩ ነው ማለት ነው። ግን መጽሐፎቹም ላይ ያሉ ጥያቄዎችን መስራት ጥሩ ነው። ማትስ ብዙ ጊዜ ኖት ትንሽ ነው የሚኖረው። በአብዛኛው ጥያቄ መስራት፣ ጥያቄ መስራት፣ ጥያቄ መስራት፣ ማትስ እሱ ላይ ማተኮር ወይም ሂሳብ እሱ ጋር ማተኮር አለባችሁ ማለት ነው። የመጨረሻው ደግሞ እንግዲህ አሁን ብዙ ያጠናን ስልቶች ሊኖሩ ይችላሉ፣ ግን አሁን የቀራችሁ አንድ ወር ከአስር ቀን ምናምን ቢሆን ነው። ስለዚህ ለዛ የሚሆኑ ያልኳቸውን ነው ያመጣቸው። መጨረሻው በአጭር ጊዜ ውስጥ ውጤታማ የሚያደርጉ ኦንላይን ትምህርቶችን መማር ነው። እነዚህ ኦንላይን ትምህርቶች ማለት ተመዝግባችሁ በጣም ትንሽ የሆነ ብር ከፍላችሁ የምትማሩበት ማለት ነው። እና እንዴት ነው የሚሆነው? ኦንላይን ተመዘገባላችሁ ከዛ በኋላ ቤታችሁ ሆናችሁ በስልካችሁ ወይም ደግሞ ፒሲ ወይም ታብ ካላችሁ እዛ ትምህርቱ ጋር ትገቡና ጥያቄዎችን ይሰራል። ያልገባችሁን ፓርት ትጠይቃላችሁ፣ ከሌሎች ከሚማሩ ተማሪዎች ጋር ትወያያላችሁ። ሁሉ ነገር ያልገባችሁ ፓርት የተተነተነ እንድትረዱት ይደረጋል ማለት ነው። ያጠኑት ብዙ ጥያቄዎችን ለመስራት ያላጠኑት ደግሞ ብዙ ቶፒኮችን ከበር ለማድረግ ይረዳል ማለት ነው። እና እንደዚህ አይነት ትምህርቶችን መሳተፍ በጣም ይረዳል፣ በአጭር ጊዜ ውስጥ ውጤታማ ለመሆን ማለት ነው። ሚኒስትሪ ጥያቄ ላይ መማር የምትፈልጉ ልጆች እኛ ኤልዳቲቶር ላይ ማለት ነው፣ ቴሌግራም ላይ ኦንላይን ትምህርት ሊጀመር ስለሆነ ለዚህ ለአንድ ወር እስከ ፈተናው ድረስ ማለት ነው፣ ቴሌግራም ቻናል አለ፣ ዲስክሪፕሽን ላይ እሱ ላይ ጆይን በማድረግ ከዛ መመዝገቢያ ፎርም ስላለ እዛ ጋር መመዝገብ ትችላላችሁ መማር የምትፈልጉ ልጆች ከሌሎች ተማሪዎች ጋር እንድትወያዩ እንደውም ያላችሁን ጥያቄ ደግሞ በቀጥታ እየጠየቃችሁ ከዛ መልስ እንድታገኙ የሚረዳችሁ ይሆናል ማለት ነው። ስለዚህ ኦንላይን ትምህርት መማር የምትፈልጉ ልጆች ቴሌግራም ቻናላችን ጆይን ማድረግ ትችላላችሁ። ብዙ ያጠናን ስልቶች አሉ፣ ግን ለአጭር ጊዜ ለዚህ ለአንድ ወር የሚሆን ብዬ ያሰብኳቸውን ነው ይዤላቸው የመጣሁት። ከዚህም ውጭ ደግሞ እንደዚህ ቢሆን እንደዚህ ብናጠና የምትሉት ጥያቄ ካለ ኮሜንት ሴክሽን ላይም ቴሌግራም ግሩፓችን ላይም ሰፖርት አካውንትም በቀጥታ ማናገር የምትፈልጉ ከሆነ ማናገር ትችላላችሁ ማለት ነው። እስከ ዛሬ እዚህ ቻናል ላይ የሞዴል ጥያቄዎች ነበረ ስሰራላችሁ የነበረው፣ ግን አሁን የሚኒስትሪ ጥያቄዎች ያሏችሁ ልጆች ቴሌግራም ግሩፕ ላይ ጆይን በማድረግ ቴሌግራም ግሩፓችን ላይ ጆይን በማድረግ ወይም ሰፖርት አካውንት ላይ ያላችሁ የሚኒስትሪ ጥያቄዎች ያሏችሁ ልጆች እንድትልኩልንና እኛ ደግሞ ጥያቄውን አብራርተን ሰርተን እንድንልክላችሁ ቪዲዮን እንድንለቅ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑ። ቻው